ሰጠናቸው ነው የምንገኘው። ማፍ ቢዝነስ ግሩፕ እጅገርገ እናመሰግናለን። ቻንጋን ኤዶ 41 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ የሚችሉ መኪኖችን ያቀርብላችኋል። እነሱን መኪኖች እንደሰማችሁት ከፈለጋችሁ ልታገኟቸው ትችላላችሁ በ0909222224 ወይም በ0973 01720 ልትደውሉላቸው ትችላላችሁ። ሌላኛው ስፖንሰራችን አብርሃም ስዩም የክሪቲክ ኦሪጂናል የሲኖትራክ መለወጮችን አስመጪ ነው። አብርሃም ስዩም ጋር ስትሄዱ ኦሪጂናሉን ከፌሁ ለይቶ እያሳየ ነው የሚሸጥላችሁ የጥራት ኳሊቲንም በተመለከተ ጥሩ፣ በጣም የሚገርም እውቀት አለው። ስለዚህ አብርሃም ስዩም ስልክ ራስ ቅድም አስተዋውቃለሁ ብያለሁ። ራሱ ነው የሚያነሳላችሁ ምናልባት ደግሞ የክሪቴክ ኦሪጂናል የሆኑ እቃዎችን የምትፈልጉም ሰዎች ማከፋፈል፣ ወደ ተለያዩ ክልል ከተሞች ማከፋፈል የምትፈልጉ ሰዎች ካላችሁ ልታናገሩ ትችላላችሁ። 0911 6135 32 0911 6135 32 አብርሃም ስዩም ብለው ቢደውሉ አብርሃም ስዩም ሀሎ ይላቸዋል። እጅግ አድርገን እናመሰግናለን። እስቲ ወደ ሀሳባችን እንምጣ። መመሰለ ጎስ በዚህ 15 ቀን ውስጥ እንግዲህ፣ በዛኛው ሳምንት ላይ የሆነች ያወራን አዳዲስ ነገሮች ነበሩ። ስለ ፌክ ኤሌክትሪክ መኪኖች በደንብ አውርተን ነበረ። ፌክ ኤሌክትሪክ መኪኖች አገራችን ውስጥ ገብተዋልም ከዚህ በኋላም ደግሞ የሚገቡ አሉ ብለን እያወራን ነበረ። እነዚህ መኪኖች ደግሞ ብዙ ሰዎች ዋጋ ከፍለውባቸው እያስመጡ ያሉም ሰዎች አሉ። ከ200 ሰዎች በላይ ተደራጅተው ወደ 20 ሰዎች መኪኖቹ ተሰጥቷቸው መኪኖቹን ቼክ አርግተናል ብለዋል መኪኖቹ ለራይድ ይሆናሉ ወይስ አይሆነው የሚለውንም ራሳቸው ባለቤቶቹ ቼክ አርግተው የተመቻቸው ሰዎች ከፍለዋል። ብሩን እየጠበቁ ያሉ ሰዎች ይገኛሉ። ሰው መኪኖቹን እንግዲህ እኛ ገር ላይ ገብተው ያው ምን ያህል ጊዜ እንደሚያገለግሉ ጥቅሙና ጉዳቱን እስቲ ምን ትላለቁ? በአንተ አንጻር የዛሬ የመጨረሻው ትንታኔያችን እዚህ ላይ ይመለከታል። ምክንያቱም በአንድ በኩል አንዳንዶቹ እኛ የገለጽነውን አይነት አገላለጽ ፌክ መኪኖች የሚል ንግግር ይጠቀማሉ። ማለትም ፌክ መኪና ምን ማለት ነው? የሆነ አንድ ነገር ሁል ጊዜ ሲሰራ የሆነ ራሱን የቻለ ጥቅም ኖሮት ነው የሚሰራው አገልግሎት። አንዳንዱ ደግሞ ምን ይልሃል የአሻንጉሊት መኪኖች የሚል ካርቶን መኪኖች የሚል አገላለጽ ይጠቀማሉ። ብዙ ጊዜ እኔም ኮመንት ላይ የገቡ በተለይ ማይክሮ ካሮች ከሆኑ እንደዚህ አይነት ኮመንት የተለመደ ነው። ስለዚህ ስለ እነዚህ መኪኖች ስ ሞር ኢንፎርሜሽን ንስጣቸው፣ ምክንያቱም በጣም ወሳኝ ነገር ነው። ሰው ከገባበት በኋላ ምናልባትም ጉድ ሊሆንም ይችላል እነዚህ መኪኖች በአግባቡ በቅጡ ተረድተው ካልገቡበት ማለት ነው። የመጀመሪያው ችግር የስያሜ ችግር ነው። ፌክ መኪና ካርቶን መኪና አሻንጉሊት መኪና የሚባል መኪና የለም እንደዚህ አይነት አገላለጽም የሚጠቀሙ ሰዎች በጣም የተሳሳተ ነው በዚህ ደረጃ ነው ምክንያቱም ጥቅም ሰላላቸው ነው የራሳቸው የሆነ ጥቅም ሰላላቸው ቫሉ ያላቸው የራሳቸው በምን መልኩ እንደሆነ እናየዋለን ለምን አይነት አገልግሎት ነው የሚውሉት የሚለው እኛ ጋርስ እንደ ሀገር ያለው ትልቁ ችግርስ ምንድን ነው ነጋዴዎቹ ጋር ያለ ችግር አለ ተጠቃሚ ጋር ያለ ችግር፣ ሰፊ ችግሮች ይታያሉ። የመጀመሪያው የስያሜ ችግር ነው። ምን ብለን ንጥራቸው? ምክንያቱም እነዚህም የኤሌክትሪክ ፉል ኤሌክትሪክ መኪኖች ናቸው፣ እነዚህም የኤሌክትሪክ መኪኖች ናቸው። ልዩነታቸው ምንድን ነው የሚለው ነገር ግራ አጋበዋል። ሰው እነዚህ መኪኖች የኤሌክትሪክ መኪኖች ናቸው እንዳይል ፐርፎርማንስ ላይ ችግር አለ። ዳገት ላይ ምናምን ያቀታቸዋል ደግሞ ኤሌክትሪክ መኪኖች አይደሉም እንዳይሉም፣ ደግሞ ባትሪ ነው የሚጠቀሙት፣ ባትሪ ነው የሚጠቀሙት፣ ሞተር ነው የሚጠቀሙት፣ የኤሌክትሪክ መኪኖች ናቸው፣ ምንም ጥርጥር የለው። ስለዚህ እዚህ ጋር በጣም ኮንፍሊክት ተፈጠረ ማለት ነው። መኪኖቹ ምን ብለን እንጥራቸው የሚል ነው። በዓለም አቀፍ ደረጃ በነገራችን ላይ ይታወቃል። ቴክኖሎጂው አዲስ ስለሆነ እኛ ጋር ብዙ ያወዛግበናል። እነሱ ፐርፐዝ አላቸው፣ የሚጠቀሙበት ፐርፐዝ አላቸው፣ የሚያስፈልግ ሁኔታ አለ። ለምሳሌ እነዚን መኪኖች ይመረታሉ። እነዚህ መኪኖች ለዚህ አገልግሎት የተመረቱት ይባላል። እኛ አገር ግን መኪኖች ሲመረቱ አገልግሎቶቹን አናቅም። የቤት ይሁኑ የስራ ይሁኑ የምን ይሁኑ አናቅም። ዝም ብለ መኪና ነው መኪና ነው፣ ለሁሉም አገልግሎት ነው የምንጠቀመው የምንጠቀመው። ለዛ ነው እሱ የተሳሳተ ነው። ትክክለኛ ስያሜያቸው ምንድን ነው ነው አሁን ትክክለኛ ስያሜያቸው ሎው ስፒድ ኤሌክትሪክ ቬክል የሚል ስያሜ ያላቸው። ሎው ስፒድ ለምድን የተባለው ስፒዳቸው ሎ ስለሆነ ነው። ለምሳሌ የነዳጅ መኪና ላይ ትላልቅ ሬንጅ ያላቸው ጥሩ ሰልቫቲዮ ያላቸው ትላልቅ መኪኖች አሉ። እንደዛው ደግሞ ባጃጆች አሉ። ባጃጅን ከአንድ ከተማ ወደ አንድ ከተማ ይዘ መውጣ ይችላል? አይችልም። ለምን? ሎ ስፒድ መኪኖች ክሎች ስለሆነ ስለዚህ እነዚህ መኪኖች ሎው ስፒድ ኤሌክትሪክ ቬይክሎች ከሆኑ ልዩነታቸው ምንድን ነው የዓላማ ልዩነት ነው ያላቸው ሁለቱ የዓላማ ልዩነት አላቸው ምክንያቱም ፉሊ ኤሌክትሪክ መኪና የምንላቸው መኪኖች ጥሩ ኮስት ማድረግ የሚችል ሰው ማውጣት የሚችል ሰው ገንዘብ ያለው ሰው የሚገዛቸው ናቸው እነዚህ ደግሞ ከታች ማደግ የሚፈልግ ሰው መስራት የሚፈልግ ሰው ከጥቂት ነገር ተንከባሎ ሰርቶ ማደግ ለሚፈልግ ሰው ታስቦ የተሰሩ መኪኖች ናቸው ተሽከርካሪዎች ናቸው ነው። ነው ስማቸውን እራሱ ሞቢሊቲ እስኩተር ልንላቸው እንችላለን። እስኩተር ካርስ ልንላቸው እንችላለን። አንዳንዱ በአንድ በኩል በነጋዴው በኩል እነዚህ መኪኖች እስኩተር ካር ብሎ ከመግለጽ ይልቅ ፉሊ ኤሌክትሪክ ቬክሎች ናቸው ብሎ የመሸጥ ዝንባሌ ታይቶበታል። ዋጋቸው በማይመጥ ናቸው። ሶስት እጥፍና አራት እጥፍ ዋጋ ጨምሮ የመሸጥ ሞዴላቸው ተለቅ ተለቅ ስለሚል ይመስላል ኤስዩቪ አላቸው። በነገራችን ላይ በዚህ ሎ ስፒድ ኤሌክትሪክ ቬክል ዘርፍ ቻይና ውስጥም ተግባር ላይ የዋሉ ናቸው። በዩሮፕም አሉ ይታወቃሉ። በገደብ በገደብና በክልከላ ይሰራሉ። ልክ እንደ ባጃጅ ባጃጅን ከከተማ ከተማ እንደማትሰራበት ወይም በመስመር ብቻ እንደምትሰራበት ሁሉ እነዚህንም ሎ ስፒድ ቬይክሎች በክልከላ መንግስታት ተግባር ላይ ያውላል። ጥቅማቸው ምንድን ነው? እታች ያለው ሰውን ያሳድጋሉ። እነዚህን መኪኖች አታስገቡ፣ እነዚህ መኪኖች መግባት የለባቸውን ብሎ ማውራት ኃጢአት ነው የሚሆነው። ምክንያቱም ከታች ያለ በሎኮስት? ተጠቅሞ ማደግ የሚፈልግ ሰው አለ። ነጋዴው ጋር ደግሞ ስትመጣ እነዚህ መኪኖች ፕራይሳቸው ተሰቅሏል ተሰቅሏል፣ በጣም ጭራሽ እን ቻንጋን ጋር ከሚደርስ እኮ ነው። ቻንጋና ቢዋይዲ ገልሰ 18 አካባቢ ነው እየከፈሉ የሚገኙት አሁን ላይ። ከሶስት ወር በፊት የከፈሉ ሰዎች ቪዲዮ እንዲሁም ማስረጃ ልከውልኛል። እነዚህ መኪኖች በእንደዚህ ሀል ዋጋ ቅድሚያ 30 ፐርሰንት ከፍለን ሊያስመጡልን ነው ተስማምተን እየጠበቅን እንገኛለን። ምን ትሉናላችሁ ነው። መኪኖችን የምትጠቀሙበት ፐርፐዝ ምንድን ነው? እና ምንድን ነው መኪኖቹንም መረዳት ያስፈልጋል። ነው ልዩነቱ ምንድን ነው እኮ የሚለው ነገር እኩል ያልገባቸው አብዛኞቹ ሰው ገብተዋል። ልዩነቱ በደንብ ግልጽ ካልሆንል የምታየው መኪና ነው ቦዲ ነው የምታየው፣ ምንም አታቅም። ዝም ብለ ሄደ ትከፍላለ። ሰዎቹ ይመስለኝ ነጋዴዎች ዋጋውን የሚሰቅሉበት ምክንያት እንዳይራከስባቸውን በመፍራት ሊሆን ይችላል ብዬ አስባለሁ። እነሱም ከግንዛቤ እጥረት ከሆነ ይህን ነገር ያስተካክሉት። ኤሌክትሪክ መኪኖቹ ከነዚህ መኪኖች እኩል ቦዲያቸው ስለተለቀ ብቻ ከሌሎች መኪኖች እኩል ናቸው ማለት አይቻልም። መኪኖቹ ጥቅም አላቸው። ከዛም በተጨማሪ ደግሞ ቦዲያቸው አሪፍ ነው፣ ግን ሶፍትዌር ላይ ችግር አለባቸው። ላይክ ያለበትን ነገር በሙሉ ተናግሮ መሸጥ። እነዚህ መኪኖች ለዚህ አገልግሎት ብትጠቀሙ የተሻለ ነው ብሎ መሸጥ እንደዚህ ቢሆን ነጋዴዎቻችንም ትርፋማ ትሆናላችሁ። አላግባብ ዋጋ ጭማሪ ደግሞ አያስፈልግም። ሲጀምር ዋጋ ጭማሪ አይደለም ይኮ፣ የሚባለው ይሄ ኮ ማጭበርበር ነው። ገብቷል የሆነ ስንት እንደሚያወጣ ኮሱን ላውጣለህ ገና አልተናገርኩም። ስለዚህ የመጀመሪያው ችግር መኪኖቹን የመረዳት ችግር ነው። መኪኖቹ ምን አይነት መኪኖች ናቸው የሚለውን ነገር ተረዳል። ሎው ስፒድ ኤሌክትሪክ ቬክል ሌቭል አደረግናቸው። እስኪ አማርኛ ስም እንስጣቸው። ይቻላል፣ አነስተኛ የኤሌክትሪክ መኪኖች፣ አነስተኛ አቅም ያላቸው ፍጥነት ያላቸው አቅም ያላቸው ኤሌክትሪክ መኪኖች። እነዚህ መኪኖች ሰፋፊ በሆኑ ትላልቅ ፋብሪካ ውስጥ ልጠቀም ትችላለ፣ ዩኒቨርሲቲ ውስጥ ልጠቀማቸው ትችላለ። በጣም ሾርቶ የሆኑ ስራዎችን ልክ ባጃጅ፣ ከዚህ እስከዚህ ስራ እንደሚባለው እንደዛ መስራት። ለጥ ያለ ቦታ ላይ ለምሳሌ አዳማ ጥሩ ኦፖርቹኒቲ ያለው አብዛኛው መሬት ለጥ ያለ ነው፣ ብዙ ዳገት የለው ምናምን። እነዚህን ገዝተህ ከተማውን በእነዚህ መኪናዎች አጥለቅልቀ ስራ መስራት ትችላለህ። ይሄ አድቫንቴጃቸው ነው። መጥፎም ናቸው። ከሀገሩ ወደ ሀገር ውስጥ እንዳይገቡ ማለቱም ትንሽ አይሆንም፣ ከኛ አቅም አንጻር ማለት ነው። አሁን ለምሳሌ ባጃጅ ሴፍቲ ታነሳለህ አይደለ? አሁን እነዚህ መኪኖች ላይ ሴፍቲ ይነሳል። ቤልት የላቸውም፣ ኤርባግ ምናምን አታገኝም፣ ኤቢኤስ ምናምን የለም። ባጃጅ ላይ ይሳለ በቃ ይሄ ነው እኮ። አሁን የኔ የኔ ጥያቄ ያረዳር ችግር ነው ብዙ። አዎ፣ አሁን ልዩነታቸው ምንድን ነው የሚለውን ጥያቄ በደንብ እንዲረዱት ፈረስና በቅሎ ልዩነቱ ምንድን ነው? በቃ ይሄ ነው ዋናው ነገር። ዋናው ነገር ይሄ ነው፣ ፉል ኤሌክትሪክ የሆኑት መኪኖች ፈረሶች ናቸው ብንል እነዚህ መኪኖች ደግሞ በቅሎች ናቸው። በቅሎን እንደ ፈረስ ሩጥ ካልከው ይሮጥልሃል፣ አይሮጥልህም። ፈረስንም በቅሎ ማድረግ አትችልም። በቃ ልዩነታቸው እዚህ ጋር ነው። በዚህ ደረጃ አድማጮች እንዲረዱ ትፈልጋለሁ። ሁለተኛው ነጥብ መልካም ጎን ብለን ከምናነሳቸው ሁለተኛው ነጥብ አንደኛው የኃይል አጠቃቀማቸው ነው። ለምሳሌ ፉል ኤሌክትሪክ መኪና የምንላቸው የምናውቃቸው መኪናዎች የሚጠቀሙት የኤሌክትሪክ ፍጆታ ወይም የባትሪ ፍጆታ መቶ ኪሎ ሜትር ለመጓዝ ከ15 እንደየ መኪናው ስለሚለያይ ነው፣ ከ15 እስከ 25 ኪሎ ዋታወር ባትሪ ይፈጃሉ። መቶ ኪሎ ሜትር ለመጓዝ እንደው አቬሬጅ ተወስዷ። እነዚህ እስኩተር ካሮች ግን ከ3 እስከ 5 ኪሎ ዋታወር መቶ ኪሎ ሜትር ለመጓዝ ይጠቀማሉ። ስለዋ ልዩነቱ ምን ያህል ትልቅ ነገር ነው። አይመጣጠኑም ጭራሽ ነው፣ አይመጣጠኑት። ለምንድን ነው የምትጠቀምበት ቦታ ይወስነዋል። አሁን በጣም አጫጭር ለሆኑ ስራዎች ምናምን 25 ኪሎ አታውር ለምን ታባክናል? ይችላል በሶስትና አራት አምስት ኪሎ አታውር መጓዝ ትችላለ፣ ነው ዳገት የሌለበት ቦታ። ለዛ ነው በቃ የተሰሩትም ለዛ ነው። ያለ አላማ የተሰራ ነገር አይደለም። ልልፈልግ ነው ገብተዋል። ቻይና ስታመርተው በቃ በእታች ለወረዱ ሰዎች፣ አቅም ለሌላቸው ሰዎች፣ ለሚለወጡ ወይም መለወጥ ለሚፈልጉ ሰዎች የተሰራ ነው። የእኛ ነጋዴዎች አምጥቶ አንድ ሚሊየን ምናምን ይላል። አንድ ስምንት አካባቢ ቆልሎ አመጡት እንጂ አመጡት። አሁን እሱ ትልቅ ሀጢያትም ነው ወንጀልም ነው። አንድ ሺ አምስት መቶ ዶላር አካባቢ ነው። አንድ ሺ አምስት መቶ ዶላር በአሁን ባለው ሬት ይሄ መኪና አለፈ ከተባለ ከአምስት መቶ እስከ ስድስት መቶ ሺ ብር ገደማ ነው መሆን ያለበት። በዛ ደረጃ ነው። እስቲ ኮስቱ መሰረታዊ የሚባሉ ሶስት ነገሮች ናቸው ሞተር አለ፣ ኮንትሮለር አለ፣ ባትሪ አለ። ባትሪውን በአንድ ነጥብ ሶስት ዋት እንውሰደው አብዛኞቹ ከአንድ ሺ ዋት እስከ 3 ሺ ዋት አካባቢ ነው ያላቸው አቅም ማለት ነው። እሺ በአንድ ነጥብ አምስት ስንወስደው ባትሪውን ደግሞ በሰማንያ አምፔር ሀወር እንውሰደው እንደዚህ ናቸው። ሊድ አሲድም ቢሆኑ በዚህ ደረጃ ነው። አብዛኞቹ ደግሞ አሁን ላይ ሊቴም አይን ነው እየሆኑ ያሉት። ሊቴም አይን ስለሆኑ ደግሞ የኤሌክትሪክ ፉ ኤሌክትሪክ መኪኖች ናቸው ማለትም አይቻልም። ዋታቸው ይቀንሳሉ። አንዳንድ ሰው ልክ ሊቴም አይን ባትሪው ይልህና ባሲው ሊቴ የማይን ስለሆነ በቃ ይሄ ፉሊ የኤሌክትሪክ መኪና ነው ለማለት የሚዳዳው ሰው አለ። ማለት አይደለም ሊቴ የማይን ስለሆነ አቅሙን ነው የምታየው። እነ ውሊንግ እኮ በዚህ ውስጥ ሁሉ የሚያካትቷቸው መኪኖች አሉ፣ ሰዎች አሉ። በዚህ ደረጃ ነው የሚካተቱት፣ እንደ ስኩተር ካር ነው የሚታዩት የሚሉ አሉ። እነ ውሊንግ ሆንግያንግ ሚኒ ኢቪ የሚባሉ ትናንሾቹ ባላንድ በሮች መጥተዋል፣ ከተማ ውስጥ እነሱም ነው እያልኩ ያለሁት። ጥቅም የላቸውም ማለት አይደለም። ከከተማ ይውጡ ከሀገር እንዳይገቡ ማለት አትችልም። በእንደዚህ አይነት መልኩ በጣም ነገሮች ሲናፈሱ ስለነበር ትልቁ ችግር ምን ላይ ነው ኮስት ላይ እነዚህ መኪኖች እንደውም እድሉ ልክ በቃ አንድ ሰው ኢትዮጵያ ውስጥ ፈርኒቸር ቤት ካለው ፈርኒቸር የመስራት አቅም ካለው እኔ እነዚህ መኪኖች መስራት አቅም አለው ብዬ ያስባል ይሰራል ይቻላል በቃ ለማመላለስም ከአንድ ቦታ ወደ አንድ ቦታ መስራት ይችላል በቃ እዚሁ ሀገር ውስጥ ገጣጥሞ እነዚህም ተሽከርካሪዎች ለሲቲ በጣም አጫጭር ለሆነ በገደብ ለምሳሌ አብዛኞቹ የቻይናን ብንወስድ አብዛኞቹ መኪኖቹ እስከ ሰባ ኪሎ ሜትር ነው መጓዝ የሚችሉት፣ ስፒዳቸው ማለት ነው። አሁን ከሰባ በላይ ስፒድ የሚፈቀድበት መንገድ ላይ ይፈቀድ ብላቸው አይቻልም፣ በዛ መንገድ ላይ እንዲያሽከረክሩ ማለት ነው። እና ምን ልፈልጌ ነው? አሁን ምን ላይ ነው ያለሁት? ኮስት ላይ እንምጣ እስቲ፣ ወጪያቸውን እንየው በአንድ ነጥብ አምስት ዋት በአንድ ነጥብ አምስት ኪሎ ዋት እንውሰደው፣ ከዛም በ80 አምፔር ሀውር እንውሰደው። ባትሪው እንደው ሊዳሲድ እንኳን ቢሆን እስከ 2000 ዩሃን ይፈጃል። 2000 ዩሃን ማለት በኛ 40 ሺህ ብር፣ ለባትሪው ብቻ 40 ሺህ ብር ተወጣለ። እሺ ሁለተኛ ላይ የሚያስፈልገው ሞተር ነው። ለሞተሩ ደግሞ ብረሽለስ ሞተሮች ይበቃሉ ለእነዚህ መኪኖች እስከ 10 ሺህ ብር ይበቃል። ከ10 ሺህ እስከ 15 ሺህ እንውሰደው። ሌላኛው ኮንትሮለር ነው እሱ 11 ሺህ ነው ሰደው እነዚህ በጣም መሰረታዊ የሚባሉት ነገሮች ናቸው ዋና ዋና እነዚህ ሶስቱ ነገሮች ብቻ ናቸው የሚያስፈልጉ እነዚህ መኪኖች ለመገጣጠም ስለዚህ ሶስቱ ነገሮች ካሉ ኦሬዲ ምን አለ እነዚህ መኪኖች መስራት ይችላል ቦዲ ምናምን በመስራት ያ ቦዲ መስራቱ ምናምን ብዙም አቅታቸውም ብዙ ሰርተውም አሳይተውናል እኛ ሀገር ያሉ ሰዎች ቴክኒሽያኖች ለማለት ፈልጌ ነው ጎበዝ ጎበዝ ቦዲ ሰራተኞች ስትደምረው ስንት ቢመጣ ጥሩ ነው ከ75 እስከ 80 ሺህ ለኤክስተርናል ለሞተር ለባትሪ እና እንዲሁም ደግሞ ለአንዳንድ ነገሮች ኮንትሮሎች ብለህ ማክሲመም እስከ መቶ ሺህ ብር ድረስ ብትገፋለት እዚህ ሀገር ቢሰራ በጣም አሪፍ ና ቺፕ በሆነ ዋጋ እነዚህ መኪኖች ማግኘት ይቻላል። እንደው ወጣ ቢባል ሁለት መቶ ሺህ ፈጀብህ እነዚህ ተሽከርካሲስከባውምናምናምድረሳ ሀገር ውስጥ ለመስራት ነው ማስገቢያ በቃ መቶ ሺህ ፈጀ ቦዲውን አንድ ላይ አድርገህ አራት መቶ ሺህ ሸጥከው ከተማ ሳይበላሽ ከተማ ገጽታው ሳይበላሽ ይሄ ነገር ተስተካከላል። ተስተካከል በአሪፍ ዋጋ መኪኖች ማግኘት አፎርድ ማድረግ ትችላለህ። ስለዚህ በሌሎች አለማት ይሄ ጉዳይም የታወቀ ነው። በሌሎች አለማት ላይም ተግባር ላይ እየዋለ ያለ ነገር ነው። ጥሩ ጥሩ ሀሳብ እያነሳን ነው። ታዲ ምልክት እየሰጠኝ ነው። ማስታወቂያ ሰምተን እንመለስና